በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 13 ላይ ይላል። ወይ ኃጢአተኛ ይመስለን እፈቅዳለሁ ነው ጥያቄ እፈቅዳለሁ ነው ይላል፣ ጌታ እግዚአብሔር ከመንገዱ ይመለስና በሕይወት ይኖር ዘንድ ነው እንጂ ኃጢአተኛ እንዲሞት አልፈቅድም። ስለዚህ ኃጢአተኛ እንዲሞት የማይፈቅድ እግዚአብሔር ተመልሶ የሰው ልጅ ኃጢአት ሲሰራ የሌት እንቅልፉን የቀን እረፍቱን ይመጠቃል።

ይበጣል በደስታ አምላክ አምላኩን ይመለከታል የእግዚአብሔር መረጋጋት ሰው ልቡ ሲያዝን አንገቱን ደፍቶ የሚጓዘው መጽሐፍ ምንድነ የሚለው እንከበት የሳል ቢመር ገጽ ይላል ልብ ሲደሰት ፊት ይበራል ፊት ፈገግታ ይታይበታል ውስጡ ላይ ደስታ ያለ ሰው ውስጡ ላይ መልካም ስሜት ያለው ሰው ፊቱ ላይ ብርሃን ይታይ ፈገግታ ይታይበታል እንከመይ ደም እንከመይ ተግዝ ልብ ደምንግዝ ልብ ካዘነ ግን ልብ ከተከዘ ግን ፊት ይጠቁራል እናለ፣ ምን ሆነሃል? ምን ሆነሻል? ፊት ጥሩ ምን እናስባለን? የዝናችን ወገኖች የወደቀ አይነሳምን የሳተስ አይመለስምን? ይህን የሚለው እግዚአብሔር ነው። ወደ ኋላ ተቀጣይ ሳይበርክ ነበር። በዚያም እግዚአብሔር ቀጥቶ ተሸረ ተፈደረሱ። ነገር ግን የወደቀ አይነሳም ይሄ፣ የሳተስ አይመለስም ይሄ። የእግዚአብሔር ልጅ ሰላም ለማግኘት ለመረጋጋት፣ ለመጽናናት በቃሉ ለመጽናናት፣ የእግዚአብሔርን ጠባቂነት አዳኝነት ለማግኘት ከኃጢአት ውድቀት መነሳት ያስፈልጋል።

በእያንዳንዱ ሰላቶ እሱ ገደብ አለ። ሁላቸው ሰው ተቀባብቶ ሲወጣ ልብስ ለብሶ ሲወጣ ሰላም ያለው እንዳይመስላችሁ ውስጥ ላይ ብዙ ነገር አለ። ግን ያን የውስ ገደ ነው መሟት የሚችል የውስጡን ሰላም መመለስ የሚችል የተሰበረን ልብ መጠገን የሚችል ማን ብቻ ነው? እግዚአብሔር ነው። ስለዚህ ወደ እግዚአብሔር እንመለስ። የወደጋ መነሳ የሳት ነው እንመለስ። ይህን ካለ በኋላ እንግዲህ ቅዱሳሬ ቅዱስ ጳውሎስን በሁለተኛ ቆሮንቶስ ምዕራፍ ሰባት ቁጥር ስድስት ነገር ግን ሀዘንተኞችን የሚያዝናና አምላክ አዝናና። ሀዘንተኞችን የሚያዝናና ሀዘንተኞችን የሚያዝናና ወገኖች፣ ሰው እኛ ሀዘን ገጥሞን ሊያዝናና ቢመጣ ሰው ሰው እኛ ይዞ ግን ውስጥ ላይ በደስታ የሚችል ሰው

የእግዚአብሔር ስም የሃይለኞችን የሚያደግ የክፉ ምክር የሚበጥ የነደደው ሰዓት የሚያበር የተወረወረው ጦር የሚመልስ የእግዚአብሔር ስም ብቻ ነው። እግዚአብሔር ብቻ ስለዚህ የእግዚአብሔር

ይቻላል ወገኖች፣ ቤት በዘላለም ነው ነው በመንግስቱ ላይ ከብረን ነግሰን አግኝተን ከማይበረ ቅዱሳን ጋር አንድ ሆነን ከመላእክቱ ጋር አንድ ሆነን ከአባቶቻችን ከማውለ ጎርጎርዮስ ከማውለ ፍዳይማለት ጋር አንድ ሆነን የዘላለም ከብረን ነው። ማን የዛን ፈቃድ የሚያደርግ ስለዚህ ዳዊት በዘላለም ክብር ለበለ ነው። አምላኬ፣ ፈቃድህን አደርግ ዘንድ ወደድኩ። ወገኖቼ፣ እኛ የዛን ፈቃድ ነው የምናደርጉ። አለም ዛሬ እነማን ፈቃድ ነው የሚያስተናግዱ?